ከተገለጸው መድኃኒት በላይ ብዛት ማውረድ እንደ አብዝቶ መውሰድ ይታወቃል። ይህ ብቻ አይደለም፣ ከተገለጸው መድኃኒት በላይ ብዛት ይሆናል። እንዲሁም ከሱቅ ውስጥ የሚገኝ መድኃኒት እንዲሁም ሐረግ መድኃኒት ሊሆን ይችላል። የአብዝቶ መውሰድ ምክንያቶች ምን ሊሆኑ ይችላል? በመሰረቱ ብዙ መድኃኒቶችን በአንድ ጊዜ ማውረድ ሲሆን እንደሚታወቅ እንደሚታወቅ ሊሆን ይችላል። ሆን ተብሎ ብዙ መድኃኒቶች ሲኖርዎት እና እነሱን መውሰድ ሲረሱ ነው። የምትወስደውን መድኃኒት ይውሰዱ እና የዚያ ተወላጅ መድኃኒት እጥፍ ወይም ሶስት እጥፍ መጠን ማውረድ ይችላል። ሆን ተብሎ አካላዊ ወይም ስነልቦና ጭንቀት ሲኖርብዎት ነው። የዚህ አብዝቶ መውሰድ ልዩ ምልክቶች እና ምልክቶች ሊመቱ ይችላል። ምልክቶች ሊሆኑ ይችላሉ። ማስረሳት ሊሆን ይችላል። ማስታወስ ሊሆን ይችላል። የልብምት የተለዋዋጭ ሊሆን ይችላል። የመተንፈስ ችግር ሊሆን ይችላል። አንዳንድ ጊዜ ሊኖር ይችላል በፍጥነት አብዝቶ መውሰድ ያለበትን ሰው ካገኙ፣ አትደነግጡ። መጀመሪያ በጣም ጸት ማርገዝ አለቦት፣ እና ያ ሰው አንድ ጎን እንዲደፍን አድርጉት። እግሩን ወደ ላይ እንዲስከል አድርጉ። እንደዚህ ሆኖ የጉልበትና የጉልበት ጉንበር በዘጠና ዲግሪ እንዲሆኑ ራሱን እና አፉን ወደ ላይ አድርጉ። እንደዚህ እንዳይደክም የእርሱን አየር መንገድ አንዳይ ዘጋ አድርጉ። አየር መንገዱ ምሱ መሆኑን ያረጋግጡ። እንቅልፍ መተንፈሱን ይተኩላሉ። የልብ ምት ደረጃውን ይተኩላሉ። እና እርሶ ሲሆኑ ወደ አስቸኳይ ሁኔታ ስትሄዱ ታሪክ እና አካላዊ ምርመራ ይደረጋል። በርካታ የላብ ሙከራዎች ይደረጋል። ይካሄዳል። እንዴት እንደምንከላከል ይህን አብዝቶ መውሰድ በጣም ቀላል ነው እና በጣም አስፈላጊ የሆነው ሁልጊዜ ከማንኛውም መድኃኒት ማስቀመጥ በፊት የዚያ መድኃኒት መለያ ምልክት እንዲነበብ ነው። በማንኛውም ጊዜ አብዝተው ከወሰዱ እባኮትን ለሐኪሞ ይነግሩት። ምክንያቱም ተመሳሳይ የሆኑ መድኃኒቶች ምክንያት ሊሆን ይችላል መለያ ምልክታቸው ተመሳሳይ የሆኑ መድኃኒቶች እንደሚኖሩ ሊሆን ይችላል። ሌላ አማራጭ ሊያዘጋጅለው ይችላል። ሁሉንም ማከማቸት ሆነ ያረጋግጡ መድኃኒት እሺ፣ መድኃኒት መድኃኒቶችን በልክ የተዘጋ ቦታ ከልጆች ሩቅ እንዲሆኑ ያረጋግጡ እና ከዚህ አብዝቶ መውሰድ የሚከተለው ውጤት በምን መጠን መድኃኒት እንደወሰዱ፣ ምን አይነት መድኃኒት እንደወሰዱ፣ የተለያዩ አካላቶቹ ሁኔታ እንዴት እንደሆነ ይመለከታል ሰግናል